አሰላሙ አሌይኩም ወረህመቱላሂ በረካቱ። እንዴት ናችሁ? ሰላም ናችሁ? ቀጣዩን ቪዲዮ ያው ይዤ ቀርብ ያለው ላይክ አድርጉ። ላይክ እያደረጋችሁ ጀምሩት። ላይክ እያደረጋችሁ አበረታቱኝ። ሁለተኛ ነገር ደግሞ ሰብስክራይብ አድርጉ። የህልማችሁን ስታስቀምጡ የተዳል ወት ግለጹ። ያገባው ነኝ ያላገባው ነኝ ወንድ ነኝ ሴት ነ ሚበ ወንድና ሴት በፍጹም ስቻችሁ ይለያያል ማለት ነው። ወንድነት ሴት ነን እያላችሁ ደግሞ አስቀምጡ ማለት ነው። አሁን ቀጥዬ ከትላንት ከዛኛው ቪዲዮ የቀጠለው ነው። የኮመንት ላይ የተቀመጡ የንግስቾቻቸው ማለት ነው። ወደ ህልሙ ገባለሁ። ሶስተኛው ህልሜ የሆነ የማላቀው ቦታ እኔና ልጄ አብረን እየሄድን ቦታው ገጠር አካባቢ ነው፣ በረሃ ነው፣ ብዙ ሰው የለም። ልንሄድ ወደ ቤታችን ስል ከሩቅ አንበሶች አለው። ወይኔ እንዴት ነው የሚሄደው እያል አንበሶቹ አንበሶቹ አላዩንም። እኔ ግን አይቻቸዋለሁ። ከዛ አንዲት ልጅ አገኘችኝና እንዴት ነው አንበሶቹ ሳይሆን የምንሄደው ብዬ ስጠይቃት፣ ሌላ ሰው እንደዚህ ብለሽ እንዳትጠይቂ አውቀው አንበሳው ያለበትን መንገድ ይመሩሻል ትለኝና ትሄዳለች። እኔም እንዳይ ወይኔ እያልኩ ቀስ ብዬ ሄዳለው። ግን ከሩቅ አንበሳው እየሮጠ ሲመጣ አየሁት። ሄደ እሱ ሳይ ነቃው። ፍችልኝ እየሮጠ ሲመጣ አየሁት ከሄደ እሱ ሳይነ እየነቃ ማለት እየሮጠ መቶ አልፏቸው ሂዷል ማለት ነው። ብቻ እኔ አያውቅም። እዚህ ጋር መጨረሻ ላይ ግልጽ አላግሱ። ለማንኛውም በረሃ አካባቢ ማለም በረሃ ብቸኝነትን፣ ባዶነት በቃ ብቸኝነትን ይገልጻል ማለት ነው። በረሃ አካባቢን ማለም ሌላው እንዲሁ አንበሶችን መመልከት አንችን ለመጉዳት እንዲሁ ኖርማል አንበሶችን ባለዳሴት ከተመለከተች አንችን ለመጉዳት የሚያስቡ መኖራቸውን ያመላክታል ማለት ነው። እንዲሁም ደግሞ የኑሮ በሮችሽ መጥፋታቸውን ወይም የእርዚቅ የበረከት በሮችሽ እንደጠፉ ይገልጻል ማለት ነው። እንዲሁ ኖርማል አንበሶች ተሰብስበው ማየትሽ ማየት ራሱ ለአንቺ ጥሩ የማያስቡ ወይም ደግሞ በአለሽ ነገር ላይ ችግር ያለባቸው ገባሽ? በእርዚቅሽ በአለሽ ነገር ላይ ደስተኛ ያልሆኑ ወይም ምቀኛ ምቀኛ ማየት ለብቻ ጥሩ የማያስቡ ሰዎች በዙሪያሽ እንዳሉ ነው የኑሮ በረከቶች የበረከቶች የኑሮ በርሽ ወይም በረከቶች ደግሞ ከቤትሽ እየጠፋ እንደሆነ ነው የሚያመላክተው። ምናልባት ዝውር ነው ያስቀጥለው ምንዋል ምን ብሏል? ሙስሊም ከሆነ በሩቅያ ወይም ቁርአን መቅራት እንዳለበት፣ ክርስቲያንም ሌላ ሃይማኖት ተከታይም ከሆነ ሃይማኖቱ በሚያዘው ጸበል ምናምን። ይሄ ምንድነው የሰው ክፋት በዙሪያሽ እንዳለ ነው። ክፉ ሰዎች በዙሪያሽ አሉ። በረከትሽ እንዲጠፋ ወይም ደግሞ ገንዘብ በቃ እንዲህ የሚያስቡ ማለት ነው እና ሌላው አንድ አንበሳ መጥቶ አንዱ አንበሳ እየተከተለሽ መጥቶ ሳያየሽ መሄዱ፣ ያው አንቺ ደግሞ ከነዚህ ሰዎች ወይም ከእነዚህ ነገር ለመራቅ ጥረት እያደረግሽ ነው፣ አልተሳካልሽም እንጂ ከነዚህ ነገሮች ለመራቅ ወይም ለመሸሸግ ወይም ለመሸፈን የኑሮሽን ትዳርሽ፣ ሚስጥርሽ፣ ሁሉ ነገር ለመሸፈን እየጣርሽ ነው። ግን ሰዎቹ ደግሞ አንቺን እንደሚከተሉ ነው ባይሽም አንበሳው ዞሮ መጨረሻ ላይ እየተከተለች ስለነበረ የምታደርጉት ነገር ስር በስር ምን አደረገች፣ ምን ደረሰች፣ ምን በላች፣ ምን ጠጣች እያሉ ለአንቺ ጥሩ የማያስብ ሰው እየተከታተለሽ እንደሆነ ያመላክታል። እየተከታተሉሽ ነው ማለት ነው። እና እነዚህ ነገሮች ደግሞ በጸሎት በመጠመቅ ወይም ደግሞ በዱዓ የሚፈቱ ነገሮች ናቸው። ለምን እንደዚህ በቃ ልክ እንደምቀኛ አይነት ሆኖ በቃ የሆን ነገር ስታገኝ ደስ የማይላቸው የሆን ነገር ሲሟላልሽ እንዴ እንዴት እንዴት ሆነ ወይም ሊሆን ስታገኝ ደስ የማይላቸው ሰዎች መኖራቸውን ነው። በአጠቃላይ አንብሶች ተቀምጠው ራሱ ማየትሽ ለአንቺ ጥሩ ማሰቡ ሰዎች እንዳሉበት ህይወት ያመላክታል። እነሱን ፈርተሽ እነሱን ደግሞ ሸፍተሽ ልታመልጭ በዛ በዚህ ወይም በዚህኛው መንገድ ሄድ እያለሽ ሴቷ መንገድ በዚህ በኩል አትጅ ምናም ይሄ ሁላ በአጠቃላይ ከእንደነዚህ አይነት ሰዎች ለመራቅ ትሞክሪያለሽ። ግን እነሱ ያው አንቺ እንደሚከተሉ ነው ዝሮ ዝሮ ሳያይሽ መጨረሻ ላይ አንበሳው ስለሆነ ሄዶ አሁን ላይ ገራት ጥንቃቄ እያደረግሽ እንደሆነ ነው፣ እና አሁንም የበለጠ ጥንቃቄ ማን መነገር የሌለበትን ማንኛውም ነገር አለመናገር፣ ሚስጥርሽ ሚስጥር አድርገሽ መያዝ፣ የትዳርም ሆነ የህይወት እውነታሽን ሁሉንም ወደ ውጭ አለማውጣት፣ እንዲ ሚስጥር ማድረግ ጥሩ ነው ማለት ነው። ለምን ሁሉም ሰው ይወደናል ማለት ስላልሆነ ማለት ነው። ሌላው ቀጥሎ ደግሞ አሁንም ያው ከአንቺ ህልም ላይ ነኝ ያለሁት። ሶስት ህልም ያስቀመጥሽው አንዳንድ ግን አንድ ህልም በምታስቀምጡ ለሌላው ተራ እንዲደርስ ይሆናል ማለት ነው። ለዛሬ ስላስቀምጥ ሸኮ ሶስት ልጆች እፈታለሁ። አንደኛው በዛኛው ተፈቷል። አሁን ሁለተኛው፣ አሁን ሶስተኛ እየፈታሁ ነው። ሌላ ደግሞ በህልሜ በዓል ነገር ይመስለኛል። ቤት ውስጥ ሆነን ኮፍያ ሂማን ሄር አደርጋለሁ። ከዛ ግን ይሄ አጭር ነዋ ያምርም እያልኩ አወልቀውና ከሱ ትንሽ ከፍ የሚል ፍሪዝ ነው። ከለሩ ደግሞ ፈዛዛ የወይን ጠጅ ይመስለኛል። ብዙም አለየኝም ከለሩ። አዎ ይሄ ያምራል ይለኛል ባሌ። እኔም ያምራል እያልኩ አበሻ ቀሚስ ለብሼ ነቃው ይላል። አሁን ለሌሎችም እንዲሆን ትንሽ ስለ ዊግ፣ ያው አርቲፊሻል ማለት ዊግ ማለት ነው። አንዳንድ ጭማሪ ከህልምሽ ከአንቺ ከህልም ጭማሪ ማብራሪያ አድርጊያለሁ ማለት ነው፣ ለሌሎችም ሰዎች ማለት ነው። በአጠቃላይ አንቺ ጋርም ይወክላል። ዊግ ፍሪዝ፣ የዊግ ፍሪዝ ማድረግ ወይም የዊግ ፍሪዝን ማየት የተጠበቀ ሰው መስሎ መታየት። ለምሳሌ በከለር አስቀምጧቸዋል፣ ነጭ ጥቁር። ያንን ግን አላቀረብኩትም፣ ደቂቃ እንዳይሄድ ማለት ነው። ብቻ ከአንቺ ጋር ትንሽ ስለሚያዝ ዊግ ፍሪዝን ወይም ደግሞ ረጅም ፀጉርን ወይም ፍሪዝ የሆነ ነገር የተጠበቅሽ ወይም የተሳተርሽ እየመሰልሽ ግን እየተጠበቅሽ አይደለም፣ ጥብቅ አይደለሽም፣ ግን አንቺ ጥብቅሽ እንደሆንሽ ነው የምታስቢው ማለት ነው። በሆነ ነገሮች ስትር ያለሽ ጥብቅ ያለሽ እንደዛ ነው የምታስብው እንጂ ግን አይደለም ማለት ነው። ለምን አርቴፊሻል ስለሆነ ረጅም ፀጉር ረጅም አርቴ ደግሞ ረጅም ፀጉር ማየት ደግሞ እዳ መከማቸትን ያመላክታል። ሰማያዊ፣ አረንጓዴ እነዚህ ነገሮች ከለሮች ደግሞ ፍርሃትንና ጭንቀትና የገንዘብ መቸገርን ይገልጻል ማለት ነው። ወይም ጠጅ ወደ ሰማያዊ፣ አረንጓዴ እነዚህ ነገሮች በህይወት ያለውን ፍርሃትና ጭንቀትና የገንዘብ ችግሮችን ያመላክታል። ሌላው ደግሞ አሁንም ረጅሙ ዊግ ማለም ደግሞ አንቺን ለመጉዳት የሚያስብሰዋለ ማለት ነው። ሁለተኛው አጭር ዊግ ደግሞ አሉታዊ ተስፋዎችን ለሌሎችም ጭምር ነው። አጭር ዊግ አሉታዊ ተስፋዎች፣ የማይሳኩ ተስፋዎችን ዝም ብሎ ምኞቶችን ይገልጻል ማለት ነው። አጭር ሂውማን ሄር ማለት ነው። ሌላው ደግሞ ለአንቺ ወደ አንቺ ሆነ ምፊቱ ሲመጣ ደግሞ አጭር ዊጉ አጭር ሂውማን ሄር አውልቀሽ ነው እንደገና ረጅም የሚያምር ያደረግሽው ማለት ነው። ስለዚህ ምንድነው ሊገጥሞች የነበሩትን በልጆችሽ ጉዳይ ሊገጥሞች የነበሩትን ችግሮች በሙላ እንደሚወገዱ ነው። አንዳንድ በህይወትሽ ሊመጡ የነበሩ ችግሮች በሙላ እንደተወገዱ ነው። ምክንያቱም አጭር ዊግ ሊገጥም የሚችል ችግሮችን በተለይ በልጆች ዙሪያ የሆኑ ችግሮች ወይም ልጆች ከሌሉሽን በህይወትሽ ችግሮች ሊገጥሞች ነበረ። አርገሽ ቀርተሽ ቢሆን ግን አውልቀሽ አጭሩን አውልቀሽ ሌላ ስለለብሽ የሚመጡ ችግሮች በሙላ እንደተወገዱ ወይም ሊመጡ የነበሩ ወይም የነበሩ ችግሮች ካሉ መወገዳቸውን ያመላክታል ማለት ነው። ረጅም እና እንትን ያው የረጅም ደግሞ የዕዳ መከማቸት ወይም ረጅም ሩዝ አንቺን ለመጉዳት የሚያስብ ሰው አለ ብያለው። እንደገና ደግሞ ፍሪዝ ዊክ ሆኖ ደግሞ ረጅም ከሆነ የገንዘብ የዳ መከማቸት ዕዳ ብድር ምናልባት ብድር ብድር ካለብሽ የዛ መከማቸትን ይገልጻል። ሌላው ሐበሻ ቀሚስ ደግሞ የልብሽን ንጽሕናና የእምነትሽ ጠንካራ እንደሆነ ይገልጻል ማለት ነው። ልብሽ ጠንካራ ነው ለሃይማኖት ውስጥ ጠንካራ እምነት በእምነት ጠንካራ እንደሆነ ልብሽ ደግሞ ንጹ እንደሆነ ይገልጻል። ሐበሻ ቀሚስ ሌላው ይሄ አርቲፊሻል ጸጉሮቹ እንደ ቀለማቸው ይለያያሉ። ጥቁርም ነጭም ብዙ ፍቻ ያለው በአጠቃላይ አርቲፊሻል ፀጉር የኛ ያልሆነ ነገር ነው የሚገልጸው። ምናልባት የኛ ያልሆነ ስብዕና፣ ለምሳሌ ጥቁር ዊግ ማድረግ፣ በሰው ፊት ሀብታም መስሎ መታየት ግን ሀብታም አይደለ ነው ሀብታም ሆኖ ለመታየት መሞከር። እንደዛው ነጭ ደግሞ ማድረግ እንደዛው፣ ጥሩ ሰው መልካም ሰው ጥሩ ባህር ያለው ሰው መስሎ መታየት መምሰልን ነው የሚያመላክተው። ምክንያቱም አርቲፊሻል ዊግ ስለሆነ አርቲ ትክክለኛ ያልሆነ ስለሆነ ማለት ነው። እና ይህን ነው የሚያመላክተው። ለአንቺ ግን አጭር ዊግ አድርገሽ መልሰሽ ስናወጥች ረጅም ያደረግሽው ችግሮቹ ተወግደው ረጅም፣ ምናልባት ረጅሙ ዊግ ወደ ጥያቄሽ ተመልሼ ልግባና አጭሩ ጋድንግ እና አያምር ሚዲያም ከወልቀውና ከሱ ትንሽ ከፍ የሚል ፍሪዝ ነው። ከለሩ ደግሞ ፈዛዛ የወይን ጠጅ ፍሪዝ። ስለዚህ ፍሪዝ ምን ብለናል? ቅድም የተጠበቅሽ መስሎ መታየት ያለው። ምክንያቱም ቅድም የሁለተኛው ህልምሽ ሌምና ለመሰልሽ አንበሶቹ ፊት ለፊት እና አንዱ አንበሳ ስትከተልሽ ምን ምናልባት አንቺ ህይወትሽ፣ ሚስጥርሽ፣ ትዳርሽ ጥብቅ የተጠበቀ እና ድህንነት ላይ ያለ ምስሎች ሊሆን ይችላል። ግን በውጭ አጅን የሚከታተሉ ምስጥር ሲሆን የምታደረግ ነገር ያውቃሉ ማለት ነው ማለት ነው። ጥብቅ ለማለት ጥብቅ ለማለት ምንድነው መጠበቅ። አንቺ ግን እየተጠበቅች በቃ ሚስጥርሽን፣ ቤተሽን፣ ትዳርሽን በአግባቡ እንዲሰጠብቅሽ ያሽ መስሎሻል። ምክንያቱም ፍሪዝ ቤግን ግን እየተጠበቅሽ አይደለም። ትክክል አይደለም የምታስቢው። የበለጠ ትዳርሽና ህይወትሽን ጠብቂ ሰትሪ። ስላንቺ የሚያስቡ አሉ፣ ስላንቺ ማወቅ የሚፈልጓሉ፣ አንቺን በመጥፎ ዓላማ የሚከታተሉ አሉ ነው። ሁለተኛው ህልምሽ ጋር ተመሳሳይ ነው። ሁለተኛው ህልምሽ ጋር ይመሳሰላል። ይህን ይመስላል ያንቺ ህልም ብቻ። ዘጠኝ ደቂቃ ፈጅ፣ የሚገርም ነው። ወደ ላይ ቀጣዩ ልግባ ወደ ቀጣይ ሰው ደግሞ ሲሄድ፣ እሺ አሰላሙ አለይኩም። የኔነት በህልሜ ባሌ አገባሁ። የሼክ ልጅ ትንሽ ናትና የሚሆን አይመስለኝም ብሎ ነገረኝ። እኔ ደግሞ ካገባህ፣ እኔ እናንተ አብረን መኖር አንችልም አልኩት። በዚህ ስንጨቃጨቀ ነቃሁት። ያለሽ ምናልባት የጀመረው ስራ የጀመረው ነገር ካለ የማይሆን ወይም ደግሞ የማይሳካ ምክንያቱም ትንሽ እሱ በሰፊ ፈልጎ ከሆነ የጀመረው ስራ ካለ እሱን ሊያመላክት ይችላል። ያልተሳካለት ወይም በቃ ደስ ያላለው ገና ጀምሮት ስራውን ግን ደስ አላለው። ምክንያቱም የሸክ ልጅ አግብቼ ትንሽ ናት የሚሆንም አይደለም ምክንያቱም ያሰበው ትልቅ ነገር ነው፣ ግን ስራውን ሲጀምር ወይም መስራት እንትን ሲል አልተሳካ፣ አላማረውም፣ አላጀበውም ማለት ነው። ምናልባት ይሄን ሊያመላከት ይችላል። ለሱ ከሆነ ደግሞ ለአንቺ ያልተስማማሽ የሆነ የጀመርሽው ስራ ካለ ያልተስማማሽ እና ያልወደድሽው ስራ እንዳለ ይገልጻል። ወይ ለአንቺ ወይ ለሱ ነው ብቻ፣ የሆነ ያልወደዳችሁት ስራ ወይም ያልተስማማ ወይም ደግሞ ያልተሳካ የማይሳካ ስራ አለ ማለት ነው። አንቺም እሱ ወይ አንቺ ወይ እሱ ከሁለት አንዳችሁ እሱ ከሆነ እሱ፣ ያለበለዚያ አንቺ። ብዙ ጊዜ ግን ለአንቺ ሊሆን ይችላል፣ አላሚ አንቺ ስለሆንሽ ያው ባል ሲያገባ ማየት ገንዘብ ማግኘት ነው። ወይም አንቺም የበለጠ ባልሽ ለአንቺ ገንዘብ ነው። ድጋሚ ሲያገባ ደግሞ ወደ ህይወትሽ የተትረፈረፈ ስራ፣ በስራ ላይ ስራ፣ ጥሩ ነገሮች ነው የሚመጡት ግን ያቺ ትንሽ ናት ማለቱ ያገኘው የምትሰሪው ስራ ምናልባት ትንሽ ደሞዝ ክፍያ ካለው በስድስተኛ እንዳልሽም ሊገልጽ ይችላል ማለት ነው። ወደ ቀጣዩ ደግሞ እንሄድ። ወደ ቀጣዩ ጥያቄ ስንሄድ ረጅም ነው እንትን ጥያቄው በህልሜ ከፈተውት ባለቤት ገብቼ አሁን ያገባት ሚስቱ እንጨት ሰብራ ተሸክማ ትመጣለች ይመስለኛል። ከዛ እንጨቱን አኑራ ቤት ስገባ ታገኘኛለች። እኔ የቀረውን ቃይል ልወስድ መጣው ልጅ ጥሎብኝ ልጆች የማይሆን ስላት እሷን ሌላም ሰው ነግሮኛል ወንድ ልጆችሽ ጋር ታሻ መጥሎ ትለኛለች። ለእናቴ የሰጠኋት ቲሸርት ካገባት ሚስቱ ለብሳው ለብሳ ከእሷ ጋር አየው አየው እና እዛው ታውኩት። ከዛም በሰፈር ሁለት ሴቶችን ማናቃቸው ሲጣሉ ስንሰማ እሷም እኔም በር ላይ ቆመን እናም ፉችልኝ ሀሊማ ይሄ ትላለች። እኔ ህልሙን እፈታለሁ ግን ሀሊማ አይደለሁም። ከዚህ በኋላ ሀሊማ ፉችልኝ ከሌ ፉችልኝ ያላችሁ ያለ ስሜ ስሜ እኔ አይደለሁም። ሌላ ሀሊማ የምትፈታ ካለች እሷ ጋር ሂዱ እንጂ እኔ ቀይ ባህር ዩቱብ ነኝ። ቀይ ባህር ዩቱብ ነኝ። ሰብስክራይብ አድርጋችሁ ወዳችሁ ፈቅዳችሁ ነው የምትመለከቱ ማለት ነው እና ከልዬ ከልዬ አትበሉ ያለ ስም ይሄ ማለት ነው እና እኔ ሀሊማ አይደለሁም ግን ህልምሽን አሁን እፈታለሁ በቀጣዩ ግን ለ ሀሊማ የሚባለው ቦታ ላይ ሄደሽ ታስፈቻለሽ ወይም እኔ ነው ቀይ ባህር ብለሽ ትጠርኛለሽ ማለት ነው በቻናሊዝም ምክንያቱም እኔ እዚህ እየደቀምኩኝ እየፈታሁኝ እኔ አይደለሁም ማ ምናልባት አንቺ የምትፈልጋት ሌላ ሰው ካለች ተሳሰተሽ ወደ እኔ መተሽ እንዳይሆን ብዬ ነው አይ አንቺ ጋር ላስፈታ ብለሽ ካልሽም ደግሞ ይው አሁን እፈታለሁ ምናልባት ተሳሰተሽ እንደሆነ ብዙ ጊዜ ብዙ ፍቾች ህልም ፍቾች ስላሉ አንዱ ጋር አንዱ ጋር ግን እዛ ጋር ጥሩ ናት ወይም ጥሩ ህፈች ናት ብለሽ እዛ ያስፈታሽ መስሎሽ ቅር እንዳይልሽ ነው። እኔ አይደል ባሁን የሚልሽ። አሁን ወደ ህንዱ ስገባ እንጨት መስበር ያልተሳካ ያልተሳካ ህልም ወይም ደግሞ ያልተሳካ ርፊቅ ያልተሳካ፣ ያልተገኘን ነገር ምክንያቱም እንጨት ሲሳይ ነው ወይም ደግሞ የሆነ ነገር ማሳካት ነው፣ ግን መሰበሩ ያልተሳካን ነገር ያጣሽውን ነገር ነው የሚያመላክተው። እርዚቅን ሊሆን ይችላል ማለት ነው። ሌላው ከፈታሹ ባልሽ ያልተካፈልሽ ነገር እንዳለ ነው። ከፈታሹ ከተውሹ ባልሽ የቀረ ነገር እንዳለ ነው። ወይ ሀቅሽን አልሰጠሽም፣ ያላካፈልሽ ምንም ነገር ያላካፈልሽ ነገር ሊኖር ይችላል። ብቻ ከሱ ቃል ትወስጂ ወደ ቤቱ መሄድሽ የሆነ ከሱ ያልተሰጠሽ ነገር ወይም ከሱ ሀቅ ያልደረሰሽ ነገር እንዳለ ወይም ሀቅሽ እንዳልተሰጠሽ ወይም እሱ ጋር የቀረሽ ነገር እንዳለ ያመላክታል ማለት ነው። ሌላው ከባልሽ ጋር ደግሞ ምናልባት ጸበኛ ናችሁ፣ አንቺ እና እሱ ጸበኛ ናችሁ። በገንዘብ ጉዳይ ያልተሳካለት ነገር ይኖራል። ምናልባት እርዳኝ ወይም እንዲህ አድርገኝ ወይም ልልጅ ካለሽ ለልጅ አግዛኝ ስትይው አይ የለኝም፣ እኔ እንዲህ ነው፣ አልተሳካልኝም፣ ገንዘብ የለኝም እያለ ትጭጣጭጫዎች ሊሆን ይችላል። ምክንያቱም በር ላይ ሁለት ሴቶች ሲጣሉ ቁማቸው እያዩ ሁለት ትዳራቸውን ነው የሚያመላክቱ፣ የአንቺ ትዳር ነው የሚያመላክተው። ጸባቸው ደግሞ በገንዘብ የገንዘብ ችግር እንዳለበት ባለቤትሽ፣ የፈታሽ ባል ያመላክታል። በሱ ዙሪያ ምናልባት ስጠኝ አትስጠኝ፣ እርዳኝ አትርዳኝ የተጨቃጨቅሽ ሊሆን እንደሚችል ያመላክታል ማለት ነው። ወደ ቀጣዩ ደግሞ ሲሄድ እሺ። የራሴ የማት ደብተር ከምወደው ሰው ስቀበል ነው ያየሁት፣ እና ደብተሩ ውስጥ ደግሞ የተጻፈበት የተጠቀለለ ወረቀት ውስጡ ነበር። እስቲ ይሄንን ነገር ሚስቲ ባላ ኮመንት ላይ ጻፊልኝ። እኔ በኮመንት ሊመልስ ደስ ይለኛል፣ ግን ኮመንት ላይ ለማብራራት ብዙም አይመችም። እሺ ምናልባት የተጠቀለለ ወረቀት ወይም የተጻፈበት ወረቀት ከምትወጁ ሰው ጋር በተለይ የተጻፈበት ነገር ከምትወጁ ሰው ከተቀበልሽ የተጻፈበት በቃ ጽሁፉ ቆንጆ እና በህልምሽ ዝብርቅርቅ ያላለ በቃ ስታዩ ደስ የሚል ከሆነ እንግዲህ ያንን የምትወጁን ሰው እንደምታገቢ ነው። ሌላው የምትወጁን ሰው ማግባት ነው አንደኛው ፍቺ ባጠቃላይ። አንደኛ ደብተር ስትቀበይ ነበር። ማስታወሻ ደብተር ከሰው መቀበል ምናልባት ትዳርን ሊያመላክ ይችላል፣ ወይም ደግሞ የምታስቢ ነገር እንደሚሳካ ነው። ሁለተኛው የተጻፈበት መሆኑ ነው፣ ወደ የምትውጅን ሰው ታገቢያለሽ ብዬ ያሰብኩት። ሌላው በፍቅር ጉዳይ ላይ ያለውን ችግሮችሽን ለመፍታት እርዳታ ትፈልጋለሽ። እናም ምናልባት አንዳንድ ችግሮችን በለሱ ብታዋዩው ሊረዳሽ ዝግጁ ነው ማለት ነው። ሁለተኛው አፈታት ነው። ይሄ ደግሞ አንደኛው ምናልባት ልታገቢ ትችያለሽ፣ ሁለተኛው ደግሞ ይሄንን ሊሆን ይችላል ማለት ነው። ወደ ሌላ ጥያቄ ደግሞ ስገባ፣ እሺ ትንሽ ረዘም ይላል። ሰላም እህቴ፣ እንዴት ነሽል? የተለየኝ ፍቅረኛ ቤት ልጄ ከሚስቱ ጋር ቆጭ ብለን እያወራን ሽንኩርት ትልጣለች። የሆነች ጎረቤቴ ቡና ሰጠቻት። የእሷ ልጆች እና የኔ ልጆች አንድ ላይ ሳሎን ቤት እንጫጫሉ። ከዛ በኋላ ሲመጣ እንደማንተዋወቅ ሰላም ተባባልን። እኔ የህቴ ልጆች ይዤ ወጣሁ። እሱም ዳቦ ይዞ ነበር፣ አስቀምጦ ተከትሎኝ ወጣ። እኔ ስንት ሺቲ ነበር የለበስኩት። ፓንቴ ላይ በጎን እና በጎን ሽቲውን ቀርቀለዋለሁ። እሱ እያየ ነበር ከኋላ። እሱም ወደ ስራው እኔም ወደ ቤቴ ገባሁ። አላገባሁም ብለሻል። እንግዲህ የተጠላሽውን ሰው ወይም ደግሞ የተለየሽውን ሰው የታወሽውን ሰው ጋር ወደ ቤቱ መሄድ የድሮ ግንኙነቶች እንደገና መመለስ ነው። ወደ ቤቱ ስሄድ፣ ወደ ህይወቱ ማለት እንደገና ወደ ህይወቱ መደዋወል፣ ሰላም ልትባባሉ፣ በወንድምነትም በእህትነትም ሊሆን ይችላል ብቻ ወደ ድሮ ነገር መመለስ ነው። ወደ ቤት ውስጥ ሄጂ የተውሽው ሰው የረሳሽውን ሰው ወደ ቤት ውስጥ ሄጂ ካለም ወደ የድሮ ግንኙነቶች እንደገና እንደሚመለሱ ነው። እሺ እሱ ሚስት እዚህ ጋር ግልጽ አልሆነልኝም። እሱ ሚስት ያለው በህል ማለም ከሆነ ያው የገንዘብ ሁኔታው ገንዘብ እንዳገኘና የኑሮ ሁኔታው እንደተሻሻለ ነው። እኔ በቃ ሚስት አለው የሚለውን በህልምሽ ነው ሚስት ያለው የመሰለኝ፣ ምክንያቱም ፍቅረኛሽ ነው አግብቷል አላልሽኝም። ስለዚህ ሚስቱ ስላልሽ እሱ ሚስቱ አግብቷል በህልም እንጂ በእውነቱ አላገባም ብዬ የምፈታው ማለት ነው እና ይሄ ምንድነው አንድ ሰው ሚስት ኑሮት ማየት እሱ ገንዘብ እንዳገኘ ወይም ስራ እንዳገኘ የኑሮ ሁኔታው እንደተሻሻለ ነው ሌላው ደግሞ ቡና ስትሰጣት ላይ ሚስቱ ማየት ደግሞ እሱ በሚያገኘው ስራ በሚያገኘው ገንዘብ ደስተኛ እንደሆነ ነው። ቡና ደስታን የሚያመላክተው። ሌላው ራስሽን መለጎጥ የምትፈልጊው ምናልባት ባል አግብተሽ፣ ሀብታም ባል አግብተሽ ደህና ስራ ያለው ወይም ደግሞ ጥሩ አቋም ያለው ጥሩ ስራ ያለውን ሰው አግብተሽ ራስሽን ኑሮሽን መቀየር እንደምትፈልግም ይገልጻል ማለት ነው በአጠቃላይ ወደ ድሮ ፍቅረኛ ሽጌት ከተመልሽ ያላገባ ከሆነ የድሮ ግንኙነታችሁ ሊመለስ ይችላል። እሱም ደግሞ ዳቦ መግዛቱ አንዳንድ ነገሮች የህይወቱን መቀየር ነው እንደተቀየረ ህይወቱ እንደተሻሻለ እና በዛም ደግሞ ደስተኛ ሆኖ እየኖረ እንደሆነ ነው። ግን ምናልባት ተመልሳቸው ብትኖሩም የመጨረሻው ላይ ይዘልቃል አይዘልቅም የሚለው ወይም ልትደዋወሉ እንኳን ትችላላችሁ አብሮ በፍቅር ግንኙነት ባዘልቁ እንኳን ምናልባት ብትደዋወሉ መጨረሻው ዘለቄታ ይኖሯል አይኖረው የሚለው እዚህ ጋር አያስተማምንም። ምክንያቱም እሱም ወደ ነበረ ወደዚያው ሄደ ወደ ልጆቹ ነች፣ አንቺም ሄድሽ መጨረሻ ላይ መላየት ተፈጥሯል። እና ተመልሳች መደዋወሉ እንኳን ቢፈጠርም ምናልባት ዘለቄታ ላይኖረው ይችላል። ወደ ህይወቱ ወደ ድሮ ግንኙነት የምትመለሱት እንደ ኖርማል ለመጠያየቅም ሊሆን ይችላል፣ ፍቅርም ላይሆን ይችላል ማለት ነው። በአጠቃላይ ይህን ይመስላል እንግዲህ እንደ ትክክል የህልሙ ልክ ካልሆነ አቀማመጡ ድጋሚ ትጽፍልኝና በቀጣይ እፈታለው ማለት ነው። ሌላው እዚህ ጋር አማርኛው ባይነበበኝም በቃ በግድ ለመፍታት ፎሪ አስቤያለው። እንግዲህ ምንድን ነው የሚለው ውዴ፣ ቅድም አንብቤው ያለ በርድ ተመልሶ እንዲ ያለኝ ሳ ውዴ፣ ወንድሜ ቅድም አንብቤው ነበር። አሁን ድጋሚ ጠፋኝ ወንድሜ። በቤታችን በቤታችን ቁጭ ብሎ አለቀሰ ወንድሜ የቤታችን ቁጭ ብሎ አለቀሰ። እኔም አለቅሳለሁ በአላህ አትለፊኝ ይላል። እንደዚህ ነው ያነበርኩት እህቴ። እሺ የምታለቅሺው በጩኸት ከሆነ ሪ ኡ እያሽ ከሆነ የምታለቅሺው ወደ ችግር ውስጥ መግባት ነው። በጩኸት ማልቀስ ወደ ችግር ውስጥ መግባት ችግሮችን መጋፈጥ ነው። ስቅስቅ ብሎ ማልቀስ ደግሞ በቀስታ ከሆነ ደግሞ ከጭንቀት መላቀቅና እና የጸሎት መሰማት የዱአችሁ መሰማት ነው። ሌላው ወንድም ሲያለቅስ ማየት ደግሞ ድጋፍ ማጣትሽን አጋሽ፣ የሚያማክርሽ ከጎንሽ እንደሌለ ይገልጻል ማለት ነው። ወንድም ሲያለቅስ፣ ወንድም ሲከፋ፣ ወንድም ሲጠፋ፣ ወንድም ሲሮጥ፣ እንዲህ ሲያመልጥ ማየት ወንድም መከታን ድጋፍን ነው የሚገልጸው በህል ማለት ያንን ማጣት፣ አማካሪ እንዳጣሽ፣ አይዞሽ የሚልሽ በሆነ በህይወት ጉዳይሽ ላይ ከጎንሽ ሆኖ አይዞሽ የሚልሽ ሰው እንዳጣሽም ያመላክታል ማለት ነው። በተረፈ ማልቀስ ስቅስቅ ብለሽ ከሆነ የምታለቅሺው ያሰብሽው ጉዳይ ካለ የምኞት መሳካት ነው። ምናልባት ጭንቀት ውስጥ ሆንች ነ ጭንቀት ትላቀቃለሽ። ዱዓ ያለሽበት ጉዳይ ካለም፣ ጸሎት ያለሽበት ጉዳይ ካለም እሱም በፈጣሪ ዘንድ ተቀባይነት እንዳገኙ የሚገልጻል ማለት ነው። ለቅሶ ከብዙ ነገሮች የሚፈውስ የሚያላቀቅ ስለሆነ ግን በጭወት ሳይሆን ስቅስቅ ብሎ በማልቀስ ማለት ነው። ውድ ተመልካቾች እንግዲህ የህልሙ ያቆምኩበትን ቦታ አቃለሁ። የትኛው ኮመንት ላይ እንዳቆምኩኝ እቀጥላለሁ ወደፊት ማለት ነው። ከመሀል የተወሰኑ ቪዲዮዎችን አስገባለሁ፣ ኖርማል ቪዲዮ ምክንያቱም አብዛኛው ሰው በቪዲዮ ነው እንጂ የህልሞን የሚያየው። ኮመንት መጻፍ የማይወዱ ብዙ ሰዎች ስላሉ ለእነሱ ቪዲዮ እሰራለሁ። ለእናንተ ለምንጽፉት ደግሞ ቀስ ቀስ እያልኩ እንዲ ቪዲዮ አቀርባለሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ አድርጉ፣ አትሰስቱ። ላይክ አድርጉ፣ አበረታቱ። ላይክ ስታደረጉ፣ ሰብስክራይብ ስታደረጉ በቃ የመስራት ሀሳባችን የበለጠ እየተበረታታን እየተበረታታ እንሄዳለን። ላይክ አላረጋችሁም ማለት ደግሞ አልወድዳችሁትም ማለት ነው። ስለዚህ ስሜት ይነካል። በቃ ላይክ ከሌለው ለመስራት ራሱ ይደብራል። ስለዚህ ላይ ካድሬው አበረታቱ እንድንበረታታ ስለተከታተላችን ከልባ አመሰግናለሁ። ወዳችኋለሁ። ደህና ቆዩ።